ሰላም ጤና ይስጥልን። የተከበራችሁ የብስራት ዩቲዩብ ተመልካቾቻችን፣ የብስራት የመረጃ ሰዓታችን እነሆ ተጀምሯል። ከመረጃዎቹ ጋር እኔ ምህረት ታደሰ እንዲሁም ባልደረባ እስካሁን አለማየው አብረናችሁ ቆይታ እናደርጋለን። የሀገር ውስጥ መረጃዎችን ወደ እናንተ የምናደርስ ይሆናል። በኢትዮጵያ ከሰማኒያ በመቶ በላይ የሚሆነው ማህበረሰብ የመጀመሪያ ደረጃ ህመም ባህላዊ ህክምናን እንደሚጠቀም ተነግሯል። ከደቡብ ኢትዮጵያ ክልል ተውጣጡ 26 የባህል ህክምና አዋቂዎች ስልጠናም ተሰጥቷል። ስልጠናው የባህላዊ ህክምና አዋቂዎች መሰረታዊ የጤና እንክብካቤ መመሪያዎችና የባህላዊ ህክምና አሰጣጥ ሂደትን ታሳቢ ያደረገ ደረጃውን የጠበቀ ህክምና መስጠትና ከምርምር ተቋማት ጋር በቅንጅት መስራትን የሚችሉበት አይምሮይ ንብረት ጥበቃን በተመለከተ አቅም ላይ መገንባት ያሰበ ነውም ተብሏል። ስልጠናውን ጤና ሚኒስቴር አርማወር ሃንሰን የምርምር ኢንስቲትዩትና የኢትዮጵያ አእምራዊ ንብረት ባለስልጣን በጋራ በመሆን ያዘጋጁት ሲሆን ከሶስቱ ተቋማት የተውጣጡ የዘርፉ ባለሙያዎች ከባህል ህክምና ጋር ተያያዥነት ያላቸው ስልጠናዎች መሰጠታቸውን በአርማወር የምርምር ኢንስቲትዩት የባህልና ና ዘመናዊ ህክምና ተመራማሪ የሆኑት ተባባሪ ፕሮፌሰር አብዮት እንዳለ ለብስራት ሬዲዮ ተናግረዋል። አእምራዊ ንብረት ጥበቃ ለባህላዊ እውቀት ያለው ሚና፣ የባህል መድኃኒቶች ደህንነት፣ አግባባዊ የባህል መድኃኒት አጠቃቀም የ የባህል ህክምና ስነ ምግባር ቁጥጥርና ምዝገባ በተመለከተ ትኩረት እንደሚደረግባቸው ተነግሯል። በኢትዮጵያ ሰማንያ በመቶ የሚሆነው ህዝብ ለመጀመሪያ ደረጃ ህመም ከዘመናዊ ይልቅ የባህላዊ ህክምናን የመጀመሪያው ምርጫ የሚያደርግ መሆኑ ተነግሯል። የጤና ሚኒስቴር የባህል ህክምና ለማሳደግ ብሎም በሂደት ከዘመናዊ ህክምና ጋር አቀናጅቶ ዘርፎ በጤና ስርዓት ውስጥ የሚኖረውን አስተዋጽኦ እንዲጎላ የተለያዩ ስራዎችን እንደሚሰሩ ተገልጿል። የባህል ሐኪሞች ከአቅማቸው በላይ የሆነ ህመም ሲያጋጥማቸው በቶሎ ወደ ጤና ተቋም በመላክ ለታማሚው እገዛ እንዲያደርጉ የሚያስችል ግንዛቤ ማስጨበጫም ተሰጥቷል። በተጨማሪም እውቀታቸውን በምርምር የተደገፈ ለማድረግ እየተሰራ መሆኑ ተጠቁሟል። ስልጠናው የተሰጣቸው በጤና ቢሮ በኩል እውቅና ያላቸውና መስፈርቱን የሚያሟሉ ናቸው። በስርዓት በማህበራዊ ድረገጽ ላይ በባህላዊ ሕክምና ስም የሚያጭበረብሩ ግለሰቦችን በተመለከተ ምን እየሰራ ነው የሚል ጥያቄ አቅርበዋል። ለዚህም የክትትልና እርምጃ የመውሰድ ስራ እየተሰራ መሆኑና ህብረተሰቡም ማህበራዊ ሚዲያውን ለመቆጣጠር ከባድ ስለሆነ ጥንቃቄ ሊያደርግ እንደሚገባ አቶ ቢዮት እንዳለ ተናግረዋል ስትል ኤደንሽ ሽመልስ ዘግባለች። በ14 ዓመቷ የገዛ ልጁ ላይ አስገድዶ በመድፈር ላልተፈለገ እርግዝና የዳረገው አባት በእስራት ተቀጣ። በምዕራብ አርሲ ዞን ኮኮሳ ወረዳ ዶኪ በተባለ ቀበሌ በ14 ዓመቷ የገዛ ልጁ ላይ አባት የመድፈር ጥቃት መፈጸሙን የአርሲ ዞን ፖሊስ መምሪያ ገልጿል። ብስራት ሬዲዮ ከምዕራብ አርሲ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት ያገኘው መረጃ እንደሚያሳየው ተከሳሽ አባት የ14 ዓመት ልጁ ላይ የመድፈር ጥቃት መፈጸሙን በማስረጃ በመረጋገጡ በእስራት እንዲቀጣ ተወስኖበታል። ተከሳሽ አባት በ14 ዓመት ልጁ ላይ ከባህልና ወግ ባፈነገጠ መንገድ በተደጋጋሚ የመድፈር ጥቃት በመፈጸሙ የ14 ዓመቷ ታዳጊ ለእርግዝና የተዳረገች መሆኑ ተገልጿል። ታዳጊዋ የደረሰባት ተደጋጋሚ መድፈር ጥቃት ተንተርሶ ላላስፈላጊ እርግዝና መጋለጧን የተረዱ የታዳጊዋ ዘመዶች ጉዳዩን በሚያጣሩበት ወቅት በወላጅ አባቷ መደፈሯን በማወቃቸው ወዲያውኑ ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ የደረሰባትን ጥቃትና በደል ለፖሊስ በመናገር የታዳጊዋ አባት በቁጥጥር ስር ውሎ ምርመራው በሕክምናና በተለያዩ ማስረጃ ተጠናክሮ የምርመራ መዝገቡ ለአቃቤ አቃቢ ህግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 620 ንዑስ አንቀጽ 2ና በወንጀል ህግ ቁጥር 654 በአስገድዶ መድፈርና በዘመዳሞች መካከል የሚፈጸም የግብረ ስጋ ግንኙነት ወንጀል በመጥቀስ ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የምዕራባሪ ሲዞን ከፍተኛ ፍርድ ቤት ተከሳሹ የ አስራ አራት አመት ልጅ አባት በእሱ ኃላፊነት ስር ባለች የገዛ ልጁን ለንጽህና ና ክብር ተቃራኒ በሆነ መንገድ በመድፈር ለአላስፈላጊ እርግዝና እንድትጋለጥ አድርጓታል። ከአባት የማይጠበቅ እጅግ አስነዋሪ ተግባር በመሆኑ የወላጅነት መብቱ ተነስቶ ግለሰቡ በ12 ዓመት እስራት እንዲቀጣ የተወሰነበት መሆኑን የምዕራብ አርሲ ዞን ፍርድ ቤት ግንቦት አንድ ቀን 2017 ዓ ም በዋለው ችሎት ውሳኔ ማስተላለፉንና ታዳጊዋ ላልተፈለገ እርግዝና የተጋለጠችበት ጽንሱም በሕክምና እንዲቋረጥ ጥረት እየተደረገ እንደሚገኝ ተገልጿል ስትል ሰብል አበበ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘናቸው መረጃዎች ወደ እናንተ እናደርሳለን። በሱዳን የኃይል ማመንጫዎች ላይ በደረሰ የድሮን ጥቃት ካርቱም በጨለማ ተውጣድራለች። ኦምዱርማን ከተማ ትላንት ምሽት በደረሰ የድሮን ጥቃት ሶስት የኃይል ማመንጫ ጣቢያዎችን መመታታቸውን ተከትሎ በዋና ከተማዋ ካርቱም የመብራት መቆራረጥ ማጋጠሙን የሀገሪቱ ኤሌክትሪክ ኩባንያና የአካባቢ ባለስልጣናት አስታውቀዋል። ከካርቱም በናይል ወንዝ ተሻግሮ የሚገኘው የኦንዱርማን የኃይል መሰረተ ልማት አውሮፕላኖች በተደጋጋሚ ኢላማ ሲያደርጉት የቆዩ ሲሆን ለትላንት ምሽቱ ጥቃትም የሱዳን መንግስት የፈጣን ድጋፍ ኃይል ሰጪ ወይም አርኤስኤፍ ተጠያቂ አድርጓል። የመንግስት ንብረት የሆነው የሱዳን ኤሌክትሪክ ማከፋፈያ ኩባንያ ባወጣው አጭር መግለጫ እንዳስታወቀው ከሆነም የአልማርኪያት ትራንስፎርመር ጣቢያ የወታደራዊ ኮሌጅ ማከፋፈያ ጣቢያና የአልማህዲያ ማከፋፈያ ጣቢያ በሰው አልባ አውሮፕላኖች ጥቃት ተፈጽሞባቸዋል ብሏል ኩባንያው አክሎም ይህ ጥቃቱ በካርቱም ግዛት የመብራት መቆራረጥ የዜጎችን ስቃይ እንዲጨምር አድርጓል ሲል ገልጿል የመብራት ኃይል ኩባንያ የሲቪል መከላከያ ኃይሎች የተጠቁትን ህንጻዎች ቃጠሎ ለማጥፋት እየሰራ መሆኑን ገ ገልጾ የጥገና እቅድ ለማውጣት የቴክኒክ ግምገማ እንደሚደረግ ተነግሯል። የካርቱም ግዛት መንግስት በበኩሉ ጥቃቱን የፈጸመው አርኤስኤፍ ነው ሲል ከዝሷል። የኃይል መሰረተ ልማት ስልታዊ ጥቃት ተፈጽሞበታል፣ የአርኤስኤፍ ስትራቴጂ የዜጎችን ሕይወት በቀጥታ የሚነካ ወሳኝ መሰረተ ልማቶችን ማጥፋት ነውም ብሏል። መሰል ጥቃቶች በግጭቱ ሳቢያ በአስቸጋሪ ሰብአዊ ሁኔታዎች ውስጥ የሚኖሩ ዜጎችን ስቃይ ያበዛል ሲል ማክሏል። በመብራት ማከፋፈያ ጣቢያዎች ላይ የሚደርሰው ጉዳት ሆስፒታሎችና የውሃ ማሰራጫዎችን ከስራ እንደሚያስተጓጉልና ነዋሪዎቹ ጥልቀት ከሌላቸው ጉድጓዶች ወይም በቀጥታ ከአባይ ወንዝ የተበከለ ውሃ እንዲጠቀሙ እንደሚያስገድድ የእርዳታ ኤጀንሲዎች ገልጸዋል። ይህም ኮሌራን ጨምሮ ለበሽታዎች መስፋፋት አስተዋጽኦ አለው ሲሉ ተደምጠዋል። ከዚህ ባሻገር ለሁለት ዓመታት የዘለቀው ግጭቱ በአስራ ሶስት ግዛቶች የውሃና የኢነርጂ መሰረተ ልማት አውድሟል ሲል የተባበሩት መንግስታት ድርጅት አስታውቋል። እንደ ተመድ ገለጻ ከሆነም ሰባ በመቶ የውሃ ተቋማት አጠቃላይ ወይም ከፊል ጉዳት ደርሶባቸዋል። ይህም ወደ ዘጠኝ ሚሊዮን የሚጠጉ ሴቶችና ህጻናት የንጹህ መጠጥ ውሃ ተጠቃሚ እንዳይሆኑ አድርጓል ብሏል። በደቡብ አፍሪካና በአሜሪካ መካከል ያለው ውጥረት መጨመሩን ተከትሎ ራማፎሳና ትራምፕ በቀጣዩ ሳምንት በዋሽንግተን ሊመክሩ ነው። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የሁለቱ ሀገራት ግንኙነት ዳግም ለማስጀመር በሚያደርጉት ሙከራ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር በሚቀጥለው ሳምንት በዋይት ሀውስ እንደሚመክሩ ፕሪቶሪያ አስታውቃለች። ጉብኝቱ በአሜሪካ በዚህ ሳምንት በደርዘን የሚቆጠሩ ነጭ አፍሪካነሮች በስደተኛነት ከተቀበለች በኋላ ትራምፕ በብዙዎች ዘንድ የዘር ማጥፋት ወንጀል በነጭ ገበሬዎች ላይ በደቡብ አፍሪካ እየተፈጸመ ነው በማለት የተ። የተቃወሙት ውንጀላዎች ተከትሎ ነው። ፕሬዝዳንት ራማፎሳ ከፕሬዝዳንት ዶናልድ ትራምፕ ጋር በኋይት ሀውስ ዋሽንግተን ዲሲ በሁለትዮሽ ክልላዊና ዓለም አቀፋዊ ፍላጎት ጉዳዮች ላይ ይወያያሉ ሲል የደቡብ አፍሪካ ፕሬዝዳንት ጽሕፈት ቤት በሰጡት መግለጫ አስታውቋል። ፕሬዝዳንቱ የዩናይትድ ስቴትስ ጉብኝት በሁለቱ ሀገራት መካከል ያለውን ስትራቴጂያዊ ግንኙነት እንደገና ለማስጀምር የሚያስችል መድረክን ይሰጣል በማለት ጉዞ ከሰኞ እስከ አሙስ የሚካሄድ ሲሆን ሁለ ቱ መሪዎች ረቡህ ይገናኛሉ ተብሎም ይጠበቃል። ትራምፕ በጥር ወር ወደ ቢሮ ከተመለሱ በኋላ ከአፍሪካ ሀገር መሪ ጋር የመጀመሪያቸው በሚሆነው ስብሰባ ላይ ዋይት ሀውስ የሰጠው መግለጫ የለም። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በፕሪቶሪያና በዋሽንግተን መካከል ያለው ግንኙነት በእጅጉ ሻክሯል። ትራምፕ የራማፎሳን መንግስት በተለያዩ ጉዳዮች ነቅፈዋል። በመሬት ማሻሻያ ፖሊሲና በዓለም አቀፍ የፍትህ ፍርድ ቤት አይሲጄ የአሜሪካ አጋር እስራኤል ላይ ደቡብ አፍሪካ የከፈተችው የዘር ማጥፋት ወንጀል በመቃወም ዩናይትድ ስቴትስ ለደቡብ አፍሪካ የምትሰጠው ገንዘብ ገንዘብ በሙሉ እንዲቋረጥ በየካቲት ወር የስራ አስፈጻሚ ትእዛዝ አውጥቷል።